ለአባታችን ለሀጂ ሙፍቲ የአማራ ሙስሊሞች አባታችን እንደዚህ አይነት ሰዎች ፍትህ ሲጠይቁ ልክ መስጊድ ሄዶ የሚሰግዱ በሼሪያው ህግ የሚተዳደሩ እስልምናን አምነው የተቀበሉ ይመስላሉ። ሲበዛ ኃጢአተኛ ነኝ። በአለም ቁጥር አንድ እኔ ላይ የሚደርስ ኃጢአተኛ የለም እና ኃጢአተኛ ሳይ እቀናለሁ። በአለም ላይ እንደ አጭመር ባሪ እና አጭመር ባሪ ሳይ እንዴት ተበለጥ እና ሙስሊም ሙስሊም ሙስሊም ነኝ። ገለ ግን በእስልምናው ከማይጠቀመው ሰው እኔ አንዱ ነኝ። ባይቀናው ነው እንጂ ኑሮም ባያድለው እጣው ቢረክስበት ጽዋውን ቢያጎድለው ነፍሱ ካልጨለመ እድል ካላነሰ አሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ውድነ የተከበራችሁ ወዴ የተናሊት ቤተሰቦች እንዲህ ናቸው፣ ሰላም ናቸው። አልሐምዱላህ ከኔ ጋር ሁሌ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦቼ ዛሬም እንደተለመደው በአዲስ ነገር በአዲስ ቪዲዮ ወደ እናንተ ብቅ ብያለሁኝ። ለቤት አዲስ የሆናችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ነባሮቹ ደግሞ እንደተለመደው ሼር፣ ላይክ ማድረጋችሁ እንዳይረሳ፣ ያው ኮሜንትም አድርጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ዛሬ እጅግ ሆኑ ወሳኝ ወሳኝ በሆኑ ትምህርቶች መጥቻለሁ እንዲሁም ደግሞ አንዳንድ በማይመለከታቸው ነገር ዝም ብሎ እንደ እርጎ ዝንብ ጥልቅ ብሎ የሚገቡ ሰዎችንም እነዛንም ይችላችሁ መጥቻለሁ። ቀንጨብ ቀንጨብ አድርጌ ግን ከመግቢያ በፊት እንዳሰማችሁ በነዛ ዙሪያ አንዳንድ ነገር አንስተን የምናወራ ይሆናል። በቅድሚያ ደግሞ በዲናችን ጉዳይ ገብቶ ለማቦክ የሚሞክሩ ሰዎችን አይተን የምንመለስ ይሆናል። እጅግ በጣም ነው የሚገርመው። በማይመለከታቸው ነገር በተለይ በኛ በእስላሙ በእስልምና ጉዳይ ገብተው እንደ ራሳቸው አውቀው ማለት ነው ተቆርቋሪ ይመስለው እስልምና ለመበታተን ለመከፋፈል የሚያደርጉ ሰዎች አሉ። እስኪ የነ ዘመድኩን ቤት ሰዎች እና የነ ዘመድኩን አይነት ሰዎች ማለት ነው። እስኪ ቀንጨባርጌ ላሰማችሁና ከዚ ተመልሰን የምንገናኝ ይሆናል። ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ፍትህ ለአባታችን ለሐጂ ሙፍቲ የአማራ ሙስሊሞች አባታችን ሐጂ ሙፍቲ በማንነታቸው ተገፍተው ከነበሩበት ወርደው ስቃይ አይተው ዱላ ደረጃ ሲፈጸምባቸው ብዙዎቻችሁ ለእሳቸው ድምፅ መሆን አቅቷችሁ በነበራችሁበት ሰዓት ጥቂቶች እየተሰራ ያለው በደልና ስቃይ ስለገባን ድምፅ ለመሆን ሞክረን ነበረ። ብዙዎች ግን ዝም በማለታችሁ እኛም ዝም ብለን ነበረ። አሁን እንቅስቃሴ እንደጀመራችሁ ስለሰማን የአማራ ህዝብ እስላም ክርስቲያኑ በሃይማኖቱ ሳይሆን የሚገደለው በማንነቱ መሆኑን መቼም ከወለጋ ከአንዳንድ ቦታ በደረሰው ጆኖሳይድ ሁላችሁም ታውቁታላችሁና፣ አሁንም አባታችን ቢያንስ በነበሩበት ባይመለሱ እንኳ በክብር እንዲቀጥሉ ሁላችንም ድምፅ እንሆናችሁ። ፍትህ። የዘመድኩን ቤተሰብ ደህና ነሽ? እንዴት ነሽ? ምን አገባሽ አንቺ? የእርጎ ዝምብ ምን አግብቶች ነው አንቺ? ፍትህ ምን አገባሽ አሁን ምን ይመለከትሻል ቆይ እዚህ ውስጥ ደግሞ የአማራ ሙስሊም የትግራይ ሙስሊም የተኛው ሙስሊም አንድ ነው እንኳን ኢትዮጵያ ውስጥ ያለ ሙስሊም እቅርሽና አለም ላይ ያለ ሙስሊም ባጠቃላይ አንድ ነው ለመከፋፈል አትሞክሩ ምን አገባሽ አንቺ አንቺ በሙስሊሞች መሀል ገብተሽ ችግርን ፈቺ ፍትህ ጠያቂ ማን አደረገሽ ምን ስለሆንሽ ምንድነሽ አንቺ ሱብሐንላህ። አረ የማይመለከታችሁ ነገር ውስጥ ገብታችሁ አታቦኩ። አንቺ አይመለከትሽም፣ አያገባሽም። ለምን አርፈሽ ቁጭ አትይም? ለምን አርፈሽ ሮዝሽን አጥቀቅም? ቆይ አንቺ እዚህ ጋ መተሽ ፖለቲካና ሃይማኖት የተጋጭብሽ ሴትዮ እዚህ መተሽ ይህንን ነገር የምትናገር ምን አግብቶሽ ነው? ምናገባሽ? አገባሽ ማን ፍትህ ጠያቂ አደረገሽ አንቺን? አረ ተው። ግድ የላችሁ እኛ ሙስሊሞች የአማራ ሚሆን የትግራይ ሚሆን የተኛው ሙስሊም አንድ ነው። ማንም ሊከፋፍለን ሊበታትነን በመሀላችን ሊገባ አይገባም። ችግር ካለብን ችግራችን ራሳችን የምንፈታ ሰውነን። እሺ አይመለከትሽም። ውጪ ከዚህ ውስጥ ሂጂ፣ ሩዝሽን ቀቂ። ዛ ፍትህ ለአባታችን ለሀጂ ሙፍቲ። የአማራ እንደዚህ አይነት ሰዎች ፍትህ ሲጠይቁ ልክ መስጊድ ሄዶ የሚሰግዱ በሼሪያው ህግ የሚተዳደሩ እስልምናና ምነው የተቀበሉ ይመስላሉ። ወገን ፖለቲካና ሃይማኖታችሁን እየለያችሁ ከእንደነዚህ አይነት መስቀል አድርገው ለሙስሊም ተቆርቋሪንም ፍትህ እንደዚህ ፍትህ እንደዚህ ላይ ከሚሉ ሰው ተጠንቀቁ። እኛ ቤት የገባ ችግር እናንተም ጋር እንዳይመጣ ሙስሊሞች ቆም ብላችሁ አስቡ። ሙስሊም ሙስሊም ነው፣ አንድ ነው። ኦርቶዶክስም ኦርቶዶክስ ነው፣ አንድ ነው። እነዚህ ፖለቲከኞች ምን እንደሚያጨሱ አላውቅም። ነው አደለ። አሁን ደግሞ መስቀል አርጋ ፍትህ ለሀጂ ሙፍቲ ረፍቻቸው የኖሩበት የኔ እናት ሄደሽ እዛ አው ፈታ ያልሽ ኖሪታ ህዝቡን በቃ ባለፈው ነገር ያቸዋለሁ። ሲበዛ ኃጢአተኛ ነኝ። በአለም ቁጥር አንድ እኔ ላይ የሚደርስ ኃጢአተኛ የለም። እና ኃጢአተኛ ሳይ እቀናለሁ። በአለም ላይ እንደኔ አጭበርባሪ፣ አጭበርባሪ ሳይ ተበለጡ በጣም ነው። በአለም ላይ እንደኔ ዋሾ ቀጣፊ ዘማዊ እና ያው የተመለከታችሁት ቪዲዮ ይህን ይመስላል። ምክንያቱም በማይመለከታቸው ነገር ገብቶ የሚፈተት የሚፈተፍቱ በተለይ ደግሞ እስልምና ጉዳይ በእስልምና ጉዳይ ያገባኛል ብሎ የሚያወሩ ዝም ብለው ሳያገባቸው የሚፈተፍቱ የነ ዘመድኩን ዘመዶች ይመስለኛል። የእሱ አይነት ሰዎች ናቸው እንግዲህ ይህንን ነገር የሚያደርጉት እንደሰማችሁት ነው። በማይመለከታቸው ነገር የሚገቡት ማለት ነው። ወገናችን እናመሰግናለን። በጣም አስታዋሽ ሰው ነሽ። ያው ሙስሊም አንድ ነው፣ ማንም ሊከፋፍሉ አይችልም ብላለች። እውነት ነው፣ ማንም ሊከፋፍለን አይችልም። የሚከፋፍሉንም አይነት ሰዎች አይደለንም። ችግራችን ቅድም እንዳልኳችሁ ራሳችን መፍታት የምንችል ሰዎች ነን ማለት ነው። ሲቀጥል ይህንን ይሄንን ካልኳችሁ በኋላ እንዳጠራለች ቪዲዮ አለች። እጅግ በጣም አስተማሪ ቪዲዮ ናት። እስኪ አይተን ተመልሰን በታላ። ጠንካራ ያደርግሽ፣ በዲንሽ ተምረሽ የምታስተምሪ ባሪያ አላህ ያድርግሽ፣ ያድርገን ሁላችንም። የራህመት በር ሁሌም ከፍት ነው። አላህ ስብሓን ወተአላ ባሪያዎቹን ይጠብቃል ሁሌም እስትክፋር አድርገው ወደ ሱ እንዲመለሱ ማለት ነው። ስለዚህ አላህ ስብሓን ወተአላ ሁሉንም ነገር ምንም አድርገን ወደ ሱ እኛ መቅረብ አለብን። ያደረግነው ብዙ አይነት ወንጀሎችን ልናደርግ እንችላለን፣ ብዙ ነገሮችን ልንፈጽም እንችላለን። ግን ያንን ነገር ሁሉ ድርጊት እርግፍ አድርገን ወደ አላህ ስብሓን ወተአላ እስትክፋር አድርገን ወደ አላህ ካቀረብን አላህ አትቅረቡኝ የሚልበት ምንም አይነት ምክንያት የለም። አላህ እኮ የኛ አላህ እኮ አዛኝና ሮህሮህ ጌታ ነው ያለን። ስለዚህ አላህ ስብሓን ወተዓላ ካለሽበት ህይወት አውጥቶ የምትፈልጊውን ነገር ሊያደርግሽ ይችላል። አይታወቅም ማንን፣ የዛሬውን ሳይሆን የነገውን ነው። እቺ እህታችን ከዚህ በፊት ወጣ ያሉ ነገሮችን ትሰራለች። አሁንም ቢሆን ማለት ነው ይህንን ቪዲዮ እስካየሁት ድረስ ወጣ ያሉ ነገሮችን ነው የምትሰራው። ከዚህ ቀደምም ቪዲዮ ሰርቼ ይባታለሁ ታይ ይሄ አይጠቅምሽም በሚል ማለት ነው። እና በዚህ ሁኔታ ደግሞ ወደ ራሷ ስትመለስ ና ራሷ ያለችበት ሁኔታ ቆም ብላ ስታይ ይህንም ቪዲዮ ስትሰራ ወላ ላዚም በጣም ነው የተደሰትኩት ምክንያቱም አሁን በምትሰራው ስራ ደስተኛ እንዳልሆነችና መልካም ነገር መማርን ቀርታ ማስቀራትን መልካም ነገር መስራትን እንደምትፈልግ ነው በዚህ ቪዲዮ የተረዳሁት። እና አላህ ሱብሃነሁ ወተዓላ ማሪና አዛኝ ነው አይደል? የፈለገውን ያሾውን ማድረግ የሚችል ጌታ ነው ያለን። ስለዚህ አሁንም ቢሆን አረፈደብሽም፣ እህቴ፣ ይህንም ቪዲዮ የምትመለከችው ከሆነ አረፈደብሽም። በሁላችንም አረፈደብንም። ከምን ሰራው መጥፎ ስራ ተቆጥበን ወደ አላህ ቀርበን መልካም ነገሮችን መስራት አለብን። በተለይ በወጣትነት እድሜያችን ላይ የምንሰራቸው ነገሮች የምንሰራቸው ስራ ነገ የው መልቅያማ እንጠየቅበታለን። ስለዚህ ውድ ቤተሰቦች መልካም ነገርን ለመስራት እንሽቀዳደም፣ ወደ መልካም መንገድን ለመሄድ እንሽቀዳደም። የወጣትነት እድሜ ላይ ሁላችንም የምንጠየቅበት ነገር ነው። በዚያ ላይ ትንሽ እድሜ በጨመርን ቁጥር በወጣትነት እድሜያችን ላይ ያሳለፍናቸው ነገሮች እጅግ በጣም ይቆጩናል። ወጣት ሆነን የምንጨፍረው የምንዘለው፣ እንደፈለገ የምንሆንበት ጊዜ ያ ጊዜ እኛን ትልቅ ስንሆን ማስታወስ ስንችል በደንብ ሲገባን ያንን ያባከነው ጊዜ በጣም ይቆጭናል። አሁን በጊዜያችን እንጠቀምበት፣ በቅራትም ሆነ ምንም ነገር በማድረግ ቢሆን፣ በመሰላታችን፣ በቅራታችን፣ በተለያዩ ነገሮች፣ በምናደርጋቸው ነገሮች ወደ መልካም ነገር እንጓዝባቸው። ነገ ይህንን እድል አናገኘውም። እድሜያችን በገፋ ቁጥር የተለያዩ በሽታዎች ሊመጡ ይችላሉ። አይታወቅም፣ ልንሞት እንችላለን። ሀታ ምን እንደሚገጥመን ስለማይታወቅ በወጣትነት እድሜያችን መልካም ነገር ለመስራት እንሽቀዳደም፣ እላችኋለሁ ውድ ቤተሰቦች። እስኪ አንድ አጠር ያለ ቪዲዮ አሳይቻችሁ ልመለስ። ናቀው በመጥፎ ነገር በወንጀል ውስጥ ያችሁ። እዚህ ጋር ጭፈራ ላይ ነው ያሉት። እንደዚህ አይነት ክስተቶችም እኮ ሊከሰቱ ይችላሉ። ስለዚህ ወደ አላህ እንቃረብ ለማለት ያክል ነው። አላህ ማሪና አዛኝ ነው። ለሁላችንም እስትክፋር አድርገን ወደሱ ለመቀበል ወደሱ ለመሄድና ወደሱ ለመጠጋት አላህ ለባሪያዎቹ ሁሌም ክፍቱና ዝግጁ ነው። ስለዚህ ወደ አላህ እንቃረብ ለማለት ያክል ነው። ውድ ቤተሰቦቼ ምን አይነት ህግ ነው እኛ ሀገር ላይ? የሶስት ልጆችን እናት ልጇን ከወገቧ አዝላ ከፊት ለፊት ልጅ አቅፋ በፖሊስ አስደብድቦ እንዴት እናትን አንድን እናት ያስወጣል? እስኪ ንገሩኝ። አረቢያንስ ፈጣሪን እንፍራ፣ የፈጠረን። ዛሬ እቺ ውበቷ ማሾ ያየሀት የልጆችህ እናት በሰዓቱ ስታገባት ውብ ነበረች። ዛሬ ደግሞ በእጅክ ያቀፍካት ኮረዳ ሴት ያያዝካት ሴት ነገት ትሟሽሻለች፣ እሷንም ትታሃት ልትሄድ ነው። እስኪ ንገረኝ ሴቶችዬ ደግሞ ለምንድን ነው እኛ አላህን ማንፈራው? ለምን እሷ ልጅ አቅፋ አምናት ልጆችሽን ልይ እያለች ቤቷ እየተመላለሰች የመጣች ሴት ናት ባሏን የወሰደችባት። አያሳፍርም? አያሳፍርም ያላገባ ወንድ ጠፍቶ ነው እስኪ ንገሩኝ። ያላገባ ወንድ እኮ ሞልቷል። ለምንድን ነው ያገቡ ወንዶችን የምትፈልጉት? ያሳፍራል። ስንት ወንድ ሀገራችን ላይ ያለ። እንዴት ሰው ከትዳሩ ከቤቱ እንዲፈናቀል ምክንያት እንሆናለን እኛ ሴቶች የምር ያሳፍራል። እስኪ በራሳችሁ ቦታ ሆናችሁ አስቡት። አንድ የምታውቋት ጓደኛችሁ አንድ ሴት መታ ባለ ትዳር ሆነሽ ትዳርሽን ስታፈርስ ምን አይነት ስሜት ነው የሚሰማሽ? እስኪ ንገሩኝ። የምር ይሄን ለናንተ ጥያቄ ትቼዋለሁ። ወንዶች ግን አደብ ግዙ። ለነገሩ እኛ ሀገር ምን አይነት ሕግ ኖሮ ነው? ሕግ ቢኖርማ አንድ እናት ከገዛ ቤቷ ልጆቿ በተሸከመችበት ተደብድባ አትወጣ? እንዴ ቢያንስ እስኪ የሰለጠነ ዘመን ላይ ነው ያለነው። እኛ ባለንበት ሀገር እኮ ሴት ልጅ ባስ ውስጥ ሲገባ ስትገባ ወንድ ልጅ ከወንበሩ ይነሳል፣ ከተቀመጠበት ወንበር ይነሳል። ምክንያቱም ሴቷ መቀመጥ አለባት። ተመልከቱ፣ ምን አይነት ሀገር ላይ እንዳለ። እኛ ሀገር ላይ ግን በገዛ ቤቷ በፖሊስ ተደብድባ የምትወጣ ሴት እናት፣ ያውም የልጆች እናት። እንዴት ሜዳ ላይ ወጣ ትወድቃለች? እንዴት አያሳፍርም? አረ ያሳፍራል። አረ ሼም ነው። ወደ ራሳችን እንመለስ። ባይቀናው ነው እንጂ፣ ኑሮም ባያድለው፣ እጣ ቢረግስበት፣ ጽዋውን ቢያጎድለው፣ ነፍሱ ካልጨለመ፣ እድል ካላነሰ